በደቡብ ኢትዮጵያ የተከሰተው ደም መፍሰስ የሚያስከትለው በሽታ ምንድን ነው? ሕክምናስ አለው ወይ? ከሌሎች በሽታዎች ጋር ይዛመዳሉ? ምልክቶቹስ ምንድን ናቸው? እንዴት ይተላለፋል? የሚለውን ጉዳይ በዝርዝር አስደምጣቸዋለሁ። እንግዲህ ባለፉት ጥቂት ሳምንታት በደቡብ ኢትዮጵያ ክልል ጂንካ ከተማ ውስጥ ምንነቱ በውል ባልታወቀ በሽታ የተያዙ የስድስት ሰዎች ህይወት ማለፉን በአካባቢው ካለ የሕክምና ተቋማትና ባለሙያዎች መረዳት ተችሏል። በበሽታው ከሞቱት ስድስት ሰዎች መካከል ለታማሚዎች ህክምና ሲሰጡ የነበሩ ሁለት የጤና ባለሙያዎች እንደሚገኙበትም ምንጮች ገልጸዋል። በበሽታው የተያዙ ሰዎች የተለያዩ ምልክቶች የሚያሳዩ ሲሆን የበሽታው ምልክት የታየባቸው ታማሚዎች ላይ በፍጥነት የኩላሊት ስራ ማቆም እንደሚያጋጥማቸውም ጭምር ተገልጿል። የፌዴራል ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በደቡብ ኢትዮጵያ ምንነቱ በመረጋገጥ ላይ ያለ ፌቨር በሽታ መከሰቱን ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ ላይ አስታውቀው ነበረ። ታዲያ ቫይራል ሄሞራጂክ ፌቨር ምንድን ነው የሚለው ነገር አጠራርጊ ልንገራችሁ። የዓለም ጤና ድርጅት መረጃ እንደሚያመለክተው ቫይራል ሄሞራጂክ ፌቨር የተሰኘው በሽታ ለተለያዩ የቫይረስ ህመም አይነቶች የተሰጠ የውርስም እንደሆነ ይገልጻል። ቢጫ ወባ፣ የደንጊ ትኩሳትና ኢቦላ ተጠቃሽ እንደሆኑም ጭምር ያስረዳል። ክሪሚያ ኮንጎ ሄሞራጂክ ፌቨር እና ሪፍት ቫሊ ፌቨር የተባሉት በሽታዎችም እዚህ ውስጥ እንደሚካተቱም የዓለም ጤና ድርጅት በድረገጹ ላይ ያሰፈረው መረጃ ያስረዳል። ሄሞራጂክ ፌቨር በዋናነት የሰውነትን የደም ዝውውር የሚጎዳና ሰውነት ራሱን የሚቆጣጠርበት አቅም የሚያሳጣ ነው። ሕይወትን እስከ መቅጠፍ የሚያደርስ ህመም እንደሆነም ጭምር ተገልጿል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትናንት ባወጣው መግለጫ ላይ በጂንካ ከተማ የተከሰተው ሄሞራጂክ ፌቨር ምንነቱ በመረጋገጥ ላይ እንደሆነም ጭምር አስታውቋል። ለመሆኑ የህመሙ ምልክት ቶች ምንድን ናቸውስ? የሚለውን ነገር ደግሞ አጠር አድርጌ ልንገራችሁ። የጤና ሚኒስቴርና የህብረተሰብ ጤና ተቋማት ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘሯቸው ውስጥ በአፍ አፍንጫና ሌሎች የሰውነት ክፍሎች መድማት የሚለው ይገኙበታል። ትኩሳት፣ ማስቀመጥና ማስመለስ በምልክትነትም ጭምር ተጠቅሰዋል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ከደም መፍሰስ ጋር የተያዙ ሾክን በተጨማሪ እንደ ምልክትነት አስፍረዋል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ መታት፣ ድካም፣ የጡንቻ ህመም እና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀትም ጭምር ያስተውላሉ። ህመሙ በተባባሰባቸው ሰዎች ላይ ከመጠን ያለፈ ደም መፍሰስ የሚከሰታል ሲል ጭምር ገልጿል። ከአፍና ከአፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ጭምር ደም እንደሚፈስ የገለጸው የዓለም ጤና ድርጅት የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው ይለዋል። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስና ሞትም እንደሚያስከትል ጭምር በዚህ ድረገጹ ላይ አስፍሯል። ታዲያ የበሽታ እንዴት ይተላለፋል? የዓለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ የአካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርገዋል ይላል። ክሪሚያን ኮንጎ ሄሞራጂክ ፌቨር እና ሪፍት ቫሊ ፌቨር በተባሉት የህመም አይነቶች በበሽታው የተያዙ እንስሳት ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥም ጭምር ተጠቅሷል። እንደ ሪፍት ቫሊ ፌቨርና ደንግ ፌቨር ባሉት የህመም አይነቶች ደግሞ የወባ ትንኝ ንክሻ በሽታው እንደሚያስተላልፈውን ጭምር ተገልጿል። ሮደንስትስ የተባሉት የአይጥ ዝርያዎችን በሽታውን እንደሚያስተላለፉትም ጭምር የዓለም ጤና ድርጅት ጨምሮ ገልጾታል። ህመሙን እንዴት መከላከል ይቻላሉ? ለመሆኑ ይሄ ህመም ወይም በሽታው ወረርሽኙ መድኃኒት አለ ወይ የሚለውን ጉዳይ ስንመለከት የጤና ሚኒስቴር ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከል ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና መታጠብ ማጽዳት እንደሚያሻም ጭምር ገልጿል። የዓለም ጤና ድርጅት ቫይራል ሄርሞራጂክ ፌቨር ወይም በምህጻረ ቃሉ ቪኤችኤፍ በሚል አጠቃላይ መጠሪያ የጠቀሰውን ህመም በመላው ዓለም እየተዋወሰ የመጣ ስጋት ነው ሲልም ጭምር ገልጾታል። ማለትም አሁን በሀገራችን የተከሰተው በሽታ አጠቃላይ የሕመሙን አይነት ለማከም የሚውል መድኃኒት እንደሌለም የዓለም ጤና ድርጅት ይጠቁማል። ሆኖም ግን የቢጫ ወባና የኢቦላ ክትባቶች የሕመሙን ዝርያዎች ለመከላከል እንደሚረዱም ተገልጿል። በሕመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላቸው በአግባቡ እንዲሰራ ኦክሲጅን በመስጠትና በሌሎች መንገዶች የሕክምና እርዳታ ሊሰጣቸው እንደሚችል ገልጿል። ታዲያ ግን ለዚህ በሽታ አሁን ሀገራችን ላይ የተከሰተው በሽታ ለሱ የሚሆን በሽታ በሽታ የሚሆን መድኃኒት እንደሌለ ነው የዓለም ጤና ድርጅት የገለጸው።